ተረጋጊ፣ እንጂ ምን ሆነሽ? የሲኖላን ባል አግኝቼው ነበር። የነገረኝን ብነግረት ትደነግጣለ። ምን አለ? ሲኖላ ታጥቂኝች። የምን ይሄንተና ይህቺ ቤትስ አለባት። አንቺ የምርሽን ነው የምታወሪው? እስኪ አሁን አብራሃት እንደተኛህ እና እንዳልተኛ አረጋግጣለሁ። በጣም ታሳዝናለች። መቼም ያ የተረገመ ሰውዬ ነው እናያመጣበት የሚያመጣው። አረ በፍጹም አይደለም። ጥላቸው በዚህ ነው ስትሸረሙጥበት ነው በሽታ ያስያዘችው። ለዛ ነው እሱም እንደዚህ የሚቀጠቅጣት። አስረኝ ሲኖላ እንኳን እንደዚህ አይነት ሴት አይደለች። ከባለቤቷ አወቀ ቡዳ ነው አሉ ሲኖላ አንድ ጊዜ አይተሻት ልቧ የሚታወቅ ሴት ነች። ለማንኛውም አሁን ተነስ፣ መመርመር አለብን። የምን ምርመራ? ኤች ኤድስ ነው። ለምን? የሆነው ሁሉ በቃ አንዴ ሆኗል። ስለዚህ ውጣና ተመርመር። ምንም የሆነ ነገር የለም እኮ አብሮ መብላት ደግሞ አይተላለፍም። ኦርካ አስደብቅ፣ እኔ ምንም አልልህም። ሰሚኛለሽ፣ ምንም የደበቅኩሽ ነገር የለም በሽታ አለባት ብዬ ለኦርካ ነግሬዋለሁ። ሲጠይቅሽ አለብኝ ትይዋለሽ። በቃ የምን በሽታ? ኤች አይ ቪ። በስመ አብ! እረ እኔ ምንም የለብኝም። እኔ አለብሽ ካልኩኝ አለብሽ ነው፣ በቃ ሜላት። ተይኝ ህይወትሽን ከይው ተይው። ጭልኛ እወጣለሁ ብለሽ ጥሩምባሽን ስትነፊ የት አለ የወጣሽው? አልወጣም አላልኩም። ኦርካ ቁስሉ ይድረቅለትና እወጣለሁ። ለእሱን ያለውለት እኔም በዚህ ሁኔታ ውትችዋል ሄደ። ስለዚህ በሽተኛ እንደሆች ትነግሪዋለሽ። አላረገውም። አብራችሁ ተኝታችኋል አይደል? ምኑን ከምኑ ነው የምታገናኘው? እንዳላደረጋችሁ የማረጋግጠው በሽቶ አለብኝ ብለ ስትነግር፣ ከዛ በኋላ የሚሰጥሽ መሳይ ነው። ለምን አታምኝኝ? የምትታምኝ ሰው ስላሉ ሻላምሽ። እሺ እልልሻለሁ፣ ግን ከዚህ በኋላ እሱን አትነዘንዙ ሙጢ። እሱን አንተ አታስተምረኝ፣ እኔ እራሴ አውቃለሁ። እሺ አሁን እንዴት ነህ? አንቺ ካለሽ ሁሌም ደህና ሆናል። ወርካ፣ የዋሻው ነገር አለ። ምንድን ነው እሱ? እኔ አንቺ ምን እኔ በሽታ አለብኝ አውቃለሁ? በጣም ይቅርታ። ለምኑ ነው ይቅርታ? ስለ ሁሉም ነገር አንቺ ከሆን የሚያደረግሽው ነገር የለም። ባይሆን ራስሽን ጠብ ለዚህ ብቻ ነው የመጣሽው? አዎ ይኸው። ሁሉንም ነገር ሰማሽ አይደል? አላመሽም። ምንም ነገር ሳይኖርሽ ነው ራቆች የመጣሽ። እዚጋ ስትላላሽ የነበረው ሜላት። ከዚህ በላይ ምንድን ነው ማረጋገጥ የፈለግሽው? ያውቃሽ ነግረሽ ቢሆንስ ቀድምሽ ምንም ነገር እንዳትል ብለሽ ቢሆንስ እንኳንችንና የዝም ሾራራ እንለያለን ዝምባይ ያንቺን መቃብር እዚህ ቤት እኔን የምቆፍረው አቤት አንድ ስራ ትሰራል ይላል ምንድን ነው የሆነች ልጅ እንድትደፍርልኝ ፈልገኝ ነው እኔ እንደዚህ አይነት ስራ አልሰራም ምንድን ነው የምታካብደው ሰው ትገለይልን እንዴ መገል እኮ ኖርማለሁ ጥሩ ከፍላለሁ የት ነው የማደርገው? ቤት ውስጥ ነው። እኔ ብቻዋን የምትሆንበትን ሴት አፕ ስራላለሁ። ጣጣ የለውም። መሳሪያን እዚህ እመጣለሁ። አንቺ ብቻ አመቻች። እሺ ዳውልልሃለሁ። ገና ሴት ነች። እንድትጠዩ ነው ማደርግሽ። እኔና ወር ከአሁኑ የሆነ ቦታ እንሄዳለን የት ነው የምንሄደው? ወጌሻ ጋር መታየት አለብህ? ለዚህ ነው ወጌሻ ጋር የምሄደው? እኔ አሁን ደህና ነኝ። እያነከስክ ያነከስከው ነው፣ መሄድ አለብን። እውነቷን፣ አሁን መታየት አለብን። እኔቱም አልሄድም የሚሻለኛል። ምንድነው የምትለው አንተ? ምንም ነገር ላይ ሰው የሚልህን ነገር አትሰማም ማለት ነው? እሺ በይ የሚሉ በጣም ደና ነኝ። ደግሞም እኮ ሲኖላ እየተንከባከበች ነው። ስለዚህ ደና ነው አላል። እንሄዳለን። እንደውም አሁን ሰው አትቀመጥ ነው የምንሄደው። ሲኖላ አንቺም አብረሽ ነኝ። ምን ታደርጋለች ብቻዋን ከምትሆን አብራን ትሄድ ብዬ ትቀመጥ። ባክ በአስር ደቂቃ የምንመጣው ነው። ገር አትማማ። ዘርባ ልቀቂ። ቀስ በል። ከዚህ ቤት መሄድ እያስፈራኝ ነው። ግን የፈራሁት መኖሪያ ስለሌለኝ ሳይሆን ከዚህ ሲሄድ ኦርካ ጋር ስለምንለያይ ነው። ሳላውቀው ኦርካን ሳላፈቅረው አልቀረም። ኦርካ በጣም የተለየ ወንድ ነው። ማንም አይቱን በማያውቀው አስተያየት ያየኛል፣ ይሳሳልኛል፣ ይንከባከበኛል። እንደፈለግኩ ስናገረው ይታገሰኛል። አላውቅም። በህይወቴ እንደ ኦርካ አይነት የተለየ ወንድ አይቼ አላውቅም። ግን ደግሞ ኦርካን ከሜላት ላይ መንጠቅ የለብኝም። መጣው ምንድን ነው? ስምሽ ማን ነው? ምን ያደርግልሃል? ዋው፣ እንዴት አባትሽ ነው የምታምሪ! ምን ፈልገህ ነው የመጣኸው? ምን ፈልጋለሁ፣ አንቺን ነው። እባክህ እምጣልኝ። ቀድሚያ አልጋ ላይ እንውጣ። እሪ ብዬ ጮኬ ሳላዋርድ እውጣልኝ። ጫወታሽን አልጋ ላይ ትጫወቻለሽ በመታገል ጊዜ ማናጠፋ ጥሩ ነው። ጫፌን እንዳትነካኝ። እኔ ጫፍሽን አልፈልግም፣ ሙሉ ገላሽን የሚፈልገው ማንም አይመጣም አላለችኝም እንደ ውጣ ልኝ ውጣ ልኝ ጉ ሰራች። ማነች? ማንም አይመጣም ብላ ያለችህ ጫፍሽን ዝጊ ሴት ናት፣ እኔ እንድትደፍረኝ የላከች አሁን እኔ የምልሽን ብቻ ነው የምታደርጊው። በሩ ልከፍተው ነው እሱን። እኔ የምልሽን ብቻ ነው የምታደርጊው። ምን ሆነ ነው በር ማከል እኔ እናውቃለው። እንግዲህ እየውሰለተች ይሆናላ። በዚህ ቅጽበት ትሄዳለች። ውስለት ላይ የለመደ ሰው ኮርፎ መቀመጥ አይችልም። አንቺ ካፍሽ ደግ ነገር አይወጣም እንዴ? ደግ ነገር ማውራት ካልቻሽ፣ አፍሽ ለጉሚ። ምነው በጣም አትልኩብኛል። አሁን እሱን ትተሽ አንኳኩ አኪላ። ቀስ ብለሽ በሩም ትከፍቸዋለሽ። ምንም የተለየ ነገር አደረጋል? እህቴ ወይ፣ ይኸውልሽ ወይ የሙላችሁን ነገር ብቻ አድርጓል። እሺ፣ ምንድነው የምትፈልገው? ወደዛ ዞር በሉልኝ። እሺ፣ እሷን ብቻ ልቀባት። እንዳትጎዳት። ወደ ኋላው ነው። ምንም አላደረገሽም። ምንድነው? ደም ሊኖራት ይችላል። ምንም አላደረገሽም ማለት ተደረገኝ ተመስገን። ምን ተመስገን? አለሁ። ማን እንደሆነ ተናገር እንጂ። ማንነቱን አንቺ ብትነግርኝ ይሻል። አንተ፣ ለምን ስራን በአግባቡ አልሰራም? እንዳልሰራ ያቋረጥሽኝ አንቺ መሰልሽኝ። ደፍሮ ለመውጣት የሰጠው ሰዓት በቂ አልነበር። አይ በቃ መግደል መሰለሽ? በጣም አካበድኩ። ይህን ቀላል ነገር እንኳን ማድረግ አልቻልክም። ከቀለለሽ ለምን አንቺ አታደርጊውም? ደግሞ ስለኔ ያወራታል እንዴ? ምንም አላወራውም። ልጅቷ የጠረጠረች ይመስለኛል። የሆነ ነገር ስትል ነበር። ምንም አላልኳትም አልኩሽ እኮ። ምንደ ተፈጠረ ግን ገብተዋል። ምንድን ነው? አልገባሁም። ቦርሳ ውስጥ ያለቃ በሙሉ ባዶ ነው። ው ቆይ፣ ምን እያልሽ ነው? ተረጋግተሽ ፈልጊ ረጋጋ። ውስጥ እኮ ሰውዬ ሰጠኝ ወርቅ ነበር። ሽ የት አይሄድም። ቀስ ብለሽ ፈልጊው። ገና እግራችን ወጣ ሲልላት፣ ጎረምቿን ሰብስባ ዘረፈችን። ድሮም እኛን እንጥፋተኛ አፉ ማናቃተን ሴት ቤታችን አምጠተን ያኖር ነው የሚላት። ወርቁን መያዝሽን መጀመሪያ እርግጠኛ ነች። ባላረጋገጥኩት ነገር የማወራ አይነት ሴት አይደለም። እ በቃ ሲለሆናትረጋጋ የተፈጠረውን ነገር እንጠይቃታለን። የምን መረጋጋት ነው የምታወራው? ግብረ አበሮች የሰረቁትን እቃ ሰብስበው እስኪሸጥ ነው የምንረጋጋት። አሁን አናግራት ይኸውልሽ ግን መጥራት ብቻ፣ ሌላ ነገር እንዳታረጊ። ወርካ እየጠራሽ ነው። እ ቆይ ሌባ አምጥተሽ ቤቱን ካዘረፍሽ በኋላ ስትዘባነኝ ግን ትንሽ ምንም ምንም አታፍሪም። ስለምን ሌባ ነው የምታወሪኝ? ይኸውልሽ አሁን ተነቅቶብሻል። ይልቅ ያዘረሻቸውን እቃዎች ብታመጭ ይሻላል። ሜላት የሰው ልጅ ከእንስሳ የሚለየው በስሜት ባለመነዳቱ ነው። አንቺ ግን ያው ነሽ። ምን ማለት ነው? ይውጫው አያት አይደል የንቀቷ ንቀት ሲነቃባት እየተሳደበች ነበር። አሁን ራሱ እንስሳ ብላይ ነው የመጣችሁ። ሜላት የውድሽን አላከብሽ በጣም እየጣል አንቺ ግን የምትከበሪ ሰው አለሽ። ሲኖላ አያልኛ አይደል ንቀት አያልኝ አይደልንቀቷል አንተ እያለህ እንኳን ትሰድበኛለች። ሚላት አንቺ ተረጋጋ እስቲ። ቢያንስ ቁጭ በሉና እንነጋገር። ሲኖላ ቆይ፣ ቅድም ምንድን ነው የተፈጠረው? እናንተ ወታችሁ ከተወሰነ ቆይታ በኋላ በረተንኳኳ ስከፍትለት ዘሎ ገባ እና ሚላት አትረብሻት። ትናገር ወርቅ እኮ ነው የጠፋብኝ። ቆየሰንሻ ዝም ብለልን ሰማ ወርቅ አዎ ሲኖላ ከሜላት ቦርሳ ውስጥ ወርቅ ተጥቶባታል። እና ግብራበርሽ አብርሽ እንዳውለሽ እንደተነቃባችሁ እንደተነቀባችሁ ንገር ላት ሜላት ሰውየው እኮ እሷንም አግቶ ይዟት ነበር። እሱማ እኛ ስንመጣባቸው ለመውጣት የፈጠሩት ድራማ ነው። ሲኖላ አንቺስ ምን ትያለሽ? እኔ ስያዙ መንተባተብ ድሮም ሌባው ጎኑ። በቃሽ። መኖሪያ እንጂ ክብር አይደለም የሌለኝ። እዚህ የመጣው ሌባ አይደለም፣ እኔን ሊደፍረኝ ደፍረኝ የተላከ ቅጥረኛ እንጂ ምን እያልሽ ነው? ሲኖላ አዎ ትንሽ ቆይታችሁ ቢሆን ኖሮ ደፍሮኝ ነበር። ምንም ሊሰርቅ አይደለም የመጣው። የሰረቀውም ነገር የለም። እንደገባ ቀጥታ እኔን ነው መታገል የጀመረው። የምታወሪውን የማይመስል ነገር እንድናምንሽ ጠብቀሽ ባልሆነ እማውራው እውነት ነው። እንዲደፍረኝ ገንዘብ ከፍላ ይላከችውም እሷ ነች። የምሰማው ነገር ሌላው ደግሞ እኔ ምንም በሽታ የለብኝ። እሷ ናት በግድ አውቃ በሽተኛ ነን እንደላይ አደረገች። በቃ ሲኖላ። ሜላት አንቺ ሴት አደለሽ ሲኖላ በጣም አዝናለሁ። ወይኔ፣ ማትረባ ቆሻሻ ፋን ከፈተችብኝ። ድሮም ውሽማን መንከባከብ ኮ ነው ትርፍ፣ ለውሽማ ፊት መስጠት። ድሮስ ሚስት ልሁን አለች ኮ በቃ ሚስት ልሁን አለች። ወይኔ ወይኔ እንደ እኔ ደግሞ ማንም ሴት ታግሳት እንደማትሆን ማወቅ አለባት። ይኸውልሽ እንዳልተኛ ሻቃለሁ። እንዳንቺ ክፋት ስራ ቢሆን አውጥች ይመታኩች። እኔ እሷ ከሰራችሁ ስራ አንጻር እኔ የሰራሁት ነገር ምንም ማለት አይደለም። አሁንም የመናገር ድፍረት አለሽ? ይኸውልሽ እኔ ፍቅረኛ ነች ብዬ ለማውራት የማፍርበት ደረጃ ላይ ደርሻለሁ። ቆይ ለምን አትረዳኝ? ቆይ ሲኖላ ለምን አልመጣችም እስካሁን? ሲኖላ ሲኖላ ሲኖላ አልታሳብ ብዬ ነው። እንዴት ሰውዬው፣ ምን ባደርጋት ነው የሚሻለኝ? ቆይች ልጅ ለምን መሬት ተቀመጭ ለምን መጣ ማምጣት ለምን ጠየቅሽ ዛሬ እዚህ ነው ማድረው መፍራትሽን አቆምሽ አሁን የሚያስፈራኝ እዛ መተኛት ነው ሲኖላ እኔ አይኔሽ ላይ እንባ ማየት አልፈልግም የአይኔ መጥረግ እችላለሁ ወደ ውስጥ የማነበውንስ እባክሽ ስለተፈጠረው ነገር በሙሉ ይቅርታ አድርግል ተመልሳችሁ ባትመጡ እኮ ይገባኛል ፈጣሪ ንጽህናችን ስለሚያቅነሱ የጠበቀሽ አንተ አሳዘንከኝ ተሜላት ጋር እድሜ ልከ እኔ እድሜ ልክን የምኖረው ከአንቺ ጋር ነው። አታስበው፣ ሊሆን አይችልም። ለምን? አማጋጭ መሆን አልፈልግም። እኔ ሚስቴ እንድትሆኝ ነው የምፈልገው። ተስፋ ስትሰጣት የነበረችው ሜላትን አግባት። እኔ ሜላትን አፍቅሬያታለሁ። እንደ ሌሎች ወንዶች ተራ ወንድነህ ማለት ነው። እኔ እንደዛ አይደለሁ። አንድ እውነት ልንገርህ፣ መቼም ከአንተ ጋር አልሆንም። ለሜላት ያልታመንክ ለእኔ አትታመንም። እንደዚህ ስትሆን እያየሻት እኔ ላይ ትፈርጃለች። አዎ እኔ እዚህ ነው የምንተኛው። አንቺን ትቻል ሄድ። ላታዘልቀኝ አትቅረበኝ። በቃ ብቸኝነት ይለምደው። እባክሽን እሺ በይ ሲል ነው አትልፋ ሻለለ ሲኖላ፣ እኔ ይቅርታ እንድጠይቃት ትፈልጋሉ? አልጠይቃትም። ግዴታች ነው። ምን ነው? ይቅርታ አትጠይቀኝ አለች። እሷ አላለችኝም፣ በራሴ ነው። በጭራሽ አላደርገውም። ስለዚህ እኔ እና አንቺ ነገር እዚህ ጋ ያበቃል ማለት ነው። ምን? ከዚህ በኋላ ኔ እና አንቺ መቀጠላቸ ምን ማለት ነው? እሷን ይቅርታ ስላጠየቅኳት ጨርሻል። ቆይ እኔ እሷ ነገር የሚወሰኑ በዚህ ነው? አዎ ኦርካ ኧረ ጥሩ ጥሩ ነ አንቺን ይቅርታ ከምጠይቅ ስት አድርጌሽ ብታሰር እመርጣለሁ። ገይኝ ገይይ ነበር። ከህይወቴ የማትወጪ ከሆነ እራሴ አስወጣሻለሁ። እስከ መግደል የሚያደርስ ነገር አድርጌሻለሁ። አዎ ብችል በእኔ ወጭ ሲኦል አድርሼሽ መለስ ነበር። ሜላት ግን በጣም ክፉ ነሽ። ወይኔ ወይ አንቺ መሞታችን ግድ ቢገባሽ። ፍቅር በጉልበት አይሆንም። እኔ ብሞትም ባልሞትም አንቺ እርግጠኛ መሆን ያለብሽ ኦርካ ያፈቅረኛል ወይ የሚለው ነው። አንቺ ከመምጣትሽ በፊት አዎ፣ ያኔ ካፈቀረሽ አሁንም ያፈቅርሻል ማለት ነው። የዛኔ የማያፈቅርሽ ከሆነ ግን አሁንም ወደፊትም የማያፈቅርሽ ልትገለኝ ነበር ብለሽ በጠዋት ልታቃጥሬ ነው አይደል? አዎ፣ እነግረዋለሁ። ማንነትሽን ይወቀ። አንቺን ያገኘሁበት ቀን የተረገመሽ ትሆን፣ ቃል እገባልሻለሁ። ጠዋት ስትነሽ እኔን እዚህ አታገኝ። ሁሌ ነው የምትይው። አሁን ግን አደርገዋለሁ። የምናይሽ ይሆናል። እሻው፣ ውጭልኝ ሞላን ይቅርታ መጠየቅ ይፈልጋሉ። እንዴት ሀሳብሽን ቀየርሽ? በቃ ሳስበው ያደረግኩት ነገር ፈጽሞ ልክ አይደለም። ሴቱ ሴት ላይ እንደዚህ ማድረግ የለብኝም። እኔ ማቃት ሜላት እጂ ነች። አዎ በጣም ጸጽቶኛል። ይቅርታ መጠየቅ አለብኝ። እንደውም ነይ አሁን ተነስተን ይቅርታን ጠይቃት። እሺ በቃ አንድ ልብስ ልቀይር ቆይ የት ሄዳ ነው እኔ እምናውቃለሁ እንግዲህ ወደ መጣች በተመልሰ ሄደ ቆይ ለእኔ ሰዓት ነግረኝ ነው እንዴ ምትሄደው እሱ ብልግናዋ ነው ለአንተ መንገድ ነበረባት እሷ በፍጹም ሰዓት ነግረኝ አትሄደው እንግዲህ መቸመሪ የተጧት አይሆን ሜላት የተነጋገራችሁት ነገር አለ እንዴ ከማን ከእኔ ጋር በምን ተገናኝተን እርግጠኛ ነሽ? ምንም አላወራችሁም? ኦርካ ምን እየሆንክ ነው? ይወልሽ ሚላት እች ልጅ ግን በአንቺ ምክንያት ከሆነ የሆነችው፣ ኦርካ አንተ ንሳኝ፣ እኔ ምንም አላልኳትም። ፍቅር በጣም ናፍቀኸኛል። ታዲያው አጠገብሻ አይደል? እንዲ ያለት አይ ውስጥ ውስጤ እንድትገባ ነው የምፈልገው። አይ፣ እንደሱማ አይሆንም። ለምንድን ነው የማይሆነው? ያቺ ኖላ ከመጣች ጀምሮ እኮ አንድም ቀን አድርገን አናውቅም። አሁን ላይ እሱን የማድረግ ሙድ የለኝ እኮ። ለምን? ሴት ልጁን የራሴ ስለጠየቅኩ ነው? አይደለም። ያለ ልክ ስላፈቀድኩ? እንደሱም አይደለም። ለአንተ ስል የማይገባኝን ነገር ሁሉ ስለማደርግ፣ አንቺ ገና ብዙ የሚቀርሽ የሴትነት ማንነት ያልገባሽ ደካማ አለሌ ስለሆንሽ። አለሌ? አዎ አለሌ። እች ደግሞ እዚህ ምን ታደርጋለች? ምነው ደነገሽ? ማትመጣ መስሎሽ ነበር? ምልሳሪ መጣ። ሜላት አደንግች። ሲኖ፣ አንተ ደግሞ ምልታረግ መጣእ። ከእኔ ሌላ የመጣ ሰው ነበር? ማንም አልመጣም። ይኸውልሽ ሲኖላ፣ በዚህ ከንፈርሽ ውሸት ሲወራ ያምር። ሜላት መጣ ነበር ምን ልትሆን ልትገለኝ? ምን አትጮህ እንጂ ደግሞ መታዋገሪበጥበጥ ልትገልሽ ሞክራ ነበር? አዎ በትራስ አፍና ልትገለኝ ነበር። ይህቺን ጨካኝ ሴትዮ የት መች ነው ያወኳት? እሱን አላቅም፣ ግን በጠዋት ከዚህ ቤት እንዴት ተነጋግረናል። እንደዛም አይሆንም፣ የትም አትሄጂም። የእናንተ ህይወት በሰላም የምትኖሩ ከሆነ እንሄዳለሁ። የትም አትሄጂም አልኩሽ እኮ። ሲኖላ አንድ ሀሳብ አለኝ በጠዋት እኔን ከዚህ ቤት ልውጣና ላስደንግጣችሁ። እንደውም እሱ ጥሩ ሀሳብ ነው። አንቺን ስትነሳ ስታጣሽ እና ተመልሰሽ ስትመጪ ምን ያህል እንደምትናደድ ማየት ፈልጋለሁ። ቆይ ምንድን ነው እየተጫወታችሁብኝ ነው? እኛ አይደለንም፣ ስራሽ ነው እየተጫወተብሻል። ምን አባታችሁ ያስቃችኋል? ቆይ ደግሞ እንደ ሳቃችሁብኝ አትቀሩም፣ አስለቅሳችኋለን። ቲያቲድ መጀመሪያ አይምሮ ውስጥ ያለውን ቆሻሻ ታዝደ። እኔ እዚህ ቤት ከመጣሁ ጊዜ ጀምሮ ችግር ሆንኩባቸው አይደል? ይኸውልህ፣ ሲኖላ አንቺ ከመጣሽ ወዲህ እንደገና ልጅነት ነው እየተሰማኛለሁ፣ እንደገና ማፍቀር እንደቻልኩኝ። አይኖችሽ ይናፍቁኛል፣ አንቺ ትናፍቂኛለሽ። እንደ አዲስ ማፍቀር እየጀመርኩ ነው። ከሜላት በፊት ፍቅረኛ ነበረ? አዎ፣ ቤንሲያ የምትባል ፍቅረኛ ነበረች። ነፍሴ እስኪወጣ በጣም ነበር ማፈቅራት ልንጋባውላ ቀን ቆርጠን ነበር። እና ምን ተፈጠረ? ከዛማ ከጓደኝ ጋር አድጋ ሊያስኳት እስማም። አዎ ከእሷ በኋላ ያፈቀርኩት አንቺን ነው? እማትሰብረው ከሆነ ባደር አንድ ቃል ስጥ። ምንድን ነው ልብኝ? ኦርካ ሳላውቀውኒም በጣም አፍቅሬያለሁ።